ሰላም እንዴት ናችሁ? ሻይን ኦነ ዳርክነስ ዩቲዩብ ቻነል ላይ የተለያዩ ግዶችን እያመጣን እናነጋግራለን። ለትውልድ ይጠቅማል፣ ለሀገር ቤተሰብ ይጠቅማል የሚሉ ሀሳቦችን አንስተን እንወያያለን። ሻይን ኦነ ዳርክነስ ፌስቡክ ፔጅ ላይ ደግሞ የተለያዩ ሀሳቦችን እንዲሁም እናስቀምጣለን። በዚህ ሳምንት ያስቀመጥነው ሻይን ኦነ ዳርክነስ ፌስቡክ ሚዲያ ላይ ትንሽ ሰጥተው ሁሉንም ከሚወስዱብን ግለሰቦች ሆነ ሀገራት ካልነቃን የሚል ሀሳብ ነው። እንደዚህ ላይ ትንሽ ሰጥተው ስምናችንን የሚሰልቁ ጥገኛ ድሀ በራሱ የማያስብ የማይችል ወንድሙን እነሱ ግደል ብለው በሰጡት መሳሪያ እና ገንዘብ ትውልድ እየገደሉ እና ሀገር አንድ ወደፊት ሁለት ወደኋላ እንድትሄድ እኛ ውድ ስለሰጠናቸው የድህነትና የውድቀታችን ምክንያቶች እኛ ራሳችን ነን። ኢየሱስ ብቻ ነው ለጥቅማችን ሲል ብዙ ሰጥቶ ነፍሱ ሰጥቶ የመንግስቱ ተካፋይ እንድንሆን ያደረገልን። መቼም ይሁን አትርዱን የምንለው የሀገር ባጀታችን ኑሯችን እርዳታ እየጠበቅን እስከመቼም ቀጥል። መቼ ነው እርዳታችሁን አንፈልግም የምንለው? በኢትዮጵያ፣ በኮንጎ፣ በሌሎችም አፍሪካ ሀገራት ለዘመናት የሚሆን ትልቅ የተፈጥሮ ሀብት እግራችን ስር ተቀብሮ ትንሽ ሰጥተው ብዙ ለሚዘርፉን ሀገራት የአእምሮ ቀኝ ግዛት ውስጥ ስላልወጣን በዘር፣ በሃይማኖት በሀሳብ ልዩነት ምክንያት ወንድሙ ወንድሙን ተከፍሎ ይገድላል። የሀገርን ሀብት ይዘርባሉ፣ ያወድማሉ። መፍትሄው ብዙ ተከፍሏቸው ውሸትን ብቻ ከሚናገሩ ተቋማትና ሚዲያ፣ ድህነታችንን ብቻ በሚፈልጉ ሀገራት አእምሮ ቅኝ ግዛት ውስጥ እንውጣ። ካሰሩን ነገሮች እንድንወጣ ልዩነታችንን በጠረጴዛ ዙሪያ የመፍታት ባህልን ለትውልድ የማሳየት ባላደራ አለብን። እግዚአብሔርን በእውነት እንከተለው የሚለው ሻይኖር ሻይመላክነስ ሚዲያ ላይ ትንሽ ሰጥተው ሁሉንም ከሚወስዱብን ግለሰቦቸውን ሀገራት እንጠበቅ፣ እንንቃ የሚል ሀሳብ ያስቀምጠው። ሌሎችንም ደግሞ በሻይመላክነስ ፌስቡክ ፔጅ ላይ እና በዩቲዩብ ላይ መከታተል ትችላላችሁ። ዳሌ ላይ